መከረኛው ስደት እንደው ስደት መቼሁን የሚያበቃው? ወላሂ ወጣቱን እኮ ስደት ጨረሰው። እቺ በምስሉ ላይ የምትመለከቷት እህታችን ሰኡዲ ጅዳ ላይ መንገድ ላይ እንደዚህ ቁጭ ብላ ተገኝታለች። ሰላሙ አሌይኩም ወረሕመቱላህ ወበረካቱ። ውድ የተከበራችሁ የተወደዳችሁ ተመልካቾች እንዴት ናችሁ? እንደምንቆያችሁ። ከኔ ጋው ሁሌ ሰላም ነው አልሐምዱሊላህ። ዛሬ እንግዲህ የዚህችን ልጅ አራሻ ከቤተሰቦቿ ጋር እንድታገናኙ ነው ይህንን ቪዲዮ የመጣሁት። እቺ ልጅ እንደ ማንኛውም ሰው ሰርቼ ይለወጣለሁ ብላ ከሀገሯ ወታ ይውላችሁ። አሁን እዚህ ቦታ ላይ ማን እንዳመጣት፣ ምን እንደተፈጠረ፣ ከየት እንደመጣች፣ የት ቦታ እንደምትሰራ ምንም የምታውቀው ነገር የለም። ትንሽ አሟታ ሊሆን ብቻ እኔ እንጃ የደረሰባትን እሷ ብቻ ናት የምታቀው እና ምንም አትናገርም። ስሟንም አትናገርም። ምን እንደገጠማትም አትናገርም። ማን እዚህ አምጥቶ ቁጭ እንዳደረጋት ማን እዚህ አምጥቶ እንደ ጣላትም አትናገርም። ስራ ቦታዋም የት እንደነበረ፣ በቃ ምንም ነገር እያወራች አይደለምና እባካችሁ ኢትዮጵያኖች፣ ቢያንስ ሼር አደርጋችሁ ቤተሰቦቿ የሚያውቃት ሰው አፈላልገን እናገናኛት እስኪ። ምናልባት ቤተሰቦቿን ስታገኝ ልታወራ ትችላለች። ወላሂ ስደት በጣም አስከፊ ነው። በተለይ አሁን ላይ፣ በተለይ አዳዲስ የሚመጡ ሰዎች የሚደርሰባቸው ነገር በጣም ከባድ ነው። ያኔ ሰዎቹ ምን ምን እንደሆኑ አላቅም። ይሆን ለነገ የሚባል ነገር የላቸውም። ቢያንስ አዲስ ሰው ሲያገኙ እንዴት እንደሚያሰቃዩ እንዴት እንደሚያጎሳቁሉ ብቻ አላህ ሂዳ ይስጣቸው። ይህ መከረኛ ስደት፣ ሀገራችን ብትረጋጋ ኖሮ እኮ ይህ ወጣት ስደት ሂዶ በስደት እንደዚህ አያልቅም ነበር እና እንደምትመለከቱት እንደዚህ ነው ቁጭ ያለችው። አበሾች አግኝቷት እባካችሁ ቤተሰቦቿን እናፈላልግ ብለው እዚህ ጋር በምትመለከቱት ስልክ ቁጥር ያለችበትን ቦታ እንጠቅማችኋለን፣ ያለችበትን ቦታ እናሳያችኋለን። እና እባካችሁ ቤተሰቦቿን አድርሱልኝ እያሉ ነው እና እባካችሁ ያው ኸይር ስራ መስራት ለራስ ነው ይህንን ቪዲዮ ሼር እያደረጋችሁ የዚችን ልጅ እንታደጋት ካለችበት ከዚህ በዚህ ሙቀት አሁን ላይ ያለውን ሙቀት ታውቃላችሁ በጣም ከፍተኛ ሙቀት ነው ያለው በዚህ ሙቀት ደግሞ አሻራ ላይ እንደዚህ አስፋልት ላይ መቀመጥ ቤቱን ራሱ አልቻል ነውም እና ምን አይነት ትልቅ ችግር ውስጥ እንዳለች ማወቅ ይቻላል እና እና ደግሞ ኬት ማን አምጥቶ እንደ ጣላት ራሱ እንትን ማለት አለበት መጠየቅ አለበት ወላ እህቶቻችን አብዛኛው እንደዚህ እየሆኑ ነው ስደት ብሎ በተለይ በተለይ ደግሞ እነዚህ ህገ ወጥ ደላላዎች ናቸው እንደዚህ እያስደረጓቸው ያሉት ያመጣሉ በቀብራቸውን እስኪቀበሉ ድረስ በዚም በዚህም በምንም ብለው ጥሩ ስራ እንደሚያስገባችሁ ጥሩ ቤት እንደሚያስገባችሁ የሚያውቁት ቤት እንደሚያስገባችሁ አድርገው ከሀገር ያስወጧቸዋል ምክንያቱም እነሱ ለጥቅማቸው ሲሉ ማለት ነው። አምጥተው ወይ ካምፓኒ ላይ አፍነው ያስቀምጧቸዋል፣ ወይ ደግሞ ለሆነ አሰሪ ይሰጧችሁና ከዛ ስራ ሳይመቻችሁ ሲቀር ወደ እነሱ ስትመለሱ ጭራሽ አሻራ ላይ አውጥተው ሊጥሏችሁ ይችላል። እና ትልቁ መንስኤ እኔ እነዚህ ደላላዎች ናቸው የምለው እና የዚች ልጅ እንትን ደግሞ አሁን ምን እንደሆነ አልታወቀም። ሴትዮ አምጥታት ጣላት፣ ደላላዋ አምጥታት ጣላት። ምን ህግጠማት፣ ምን እንደዚህ ያደርጋት አይታወቅም። መቼም ለስራ ብላ ነው ከሀገሯ የወጣችው። መቼም ራሷ እዚጋ አሻራ ላይ ወታ አትቀመጥም። ብቻ ወላ በጣም ከባድ ነው የኛ ነገር። እኔ እንጃ፣ የእኛ መጨረሻችንን አላህ ያሳምረው እንጂ አሁን ያለንበት ሁኔታ ወላ በጣም ከባድ ነው። ሰሞኑን አንዲት ልጅ አይታችሁ ከሆነ ሴትዮዋን እና ሰውዮ ቆይቶ አትቆይቶ ጭራሽ እሱ ለማስመሰል ቪዲዮ እያቀረጸ ቢ ምናምን ነገር እያላት ነበር። ቪዲዮ ቀርጾ ማለት ነው። ልጅቷ ግን ድንብርብሯ ወጥቷል። ይሄንን ደግሞ ያዩ ኢትዮጵያኖች እስከ ሰውየው ድረስ መደወል ደርሷሉ። ግን ከዛ በኋላ ምንድነው ያለው ያወጣሁትን ወጪ ይመልሱልኝ እና ልጅቷን ከፈለጋቸው ወደ ሀገሩ አሸኝላቸዋለሁ፣ ከፈለጋችሁ ደግሞ ሰጣቸዋለሁ፣ የፈለገ ሰው የፈለጋችሁት ቦታ ድረስ አመጣላቸዋለሁ ሲል ነበር ግን እኛ እውነት እሱ በቃ አረብኛ ብዙ ያኔ ኩሊ ምናምን ነገር ሲላት ቢ ስላላት ቋንቋ ባለማወቅ ድንብር ብሯ ወጥቷል ምናምን ብለን ነበር። ነገር ግን አይደለም ድንብር ብሯ የወጣው በጣም ስለሚደበድቧት፣ ምግብ ስለማይሰጧት፣ በጣም ስለሚያሰቃዩት ሰውየው እንኳን ቢ ብሎ ቪዲዮ በቃ ድንብር ብሯ የወጣው ማለት ነው። ግን እሱ ቢ ሲላት የነበረው ለቪዲዮ ነው። መጀመሪያ ላይ ወታ ምግብ ይከለክሉኛል፣ ሰዎች ይበድሉኛል ብላ ስላወራች ነበር ግን ደግሞ እኔ ያልከለክላትም ለማለት መሰለኝ ቪዲዮ ቀርጾ ቢ ሲላት፣ ያው ውስጡ ያለው ነገር አለ አደለ? አንዳንዴ እናንተ የሰራችሁት ካይር ስራ መጥፎ ጫና የሚሰሩባቸው ሰዎች በምላሳችሁ ሳትናገሩም ፊታችሁ፣ ሰውነታችሁ ይናገራል። የእሱ እንኳን ለማስመሰል ቢ ብሎ እንኳን ጥሩ ለመሆን አስመስሎ ቢቀርጻትም ግን ደግሞ እሷ ሳትናገርም ሰውነቷ ተናግሮ አልሐምዱሊላህ ጉዳዩዋን እየተከታተሉ ይገኛሉ እና እንደዚህ እንተባበር። ያ ትብብራችን ደግሞ ለዚችም እህታችን ይሆን። ማን ነው እዚህ ጋ አምጥቶ የጣላት? ምን ሆና ነው የመጣችሁ? ከየት ነው የመጣችሁ? የት ትሰራ ነበረ? ከየት ወጣች? የሚለውን ራሱ ሁሉ ነገር ተፈልጎ እችን ልጅ ከቤተሰቦቿ ጋር እናገናኝ። ይህን ከይር ስራ ደግሞ መስራት የምንችለው እኛ ነን። ቪዲዮን ሼር ስናደርግ ከቤተሰቦቿ ጋር ማገናኘት የምንችለው እኛ ነው። የት እንደመጣች የት እንዳለች ቤተሰቦቿ ያውቃሉ። እና ማን እንዳመጣት እዚጋ ማን እንደጣላት ሁሉንም ነገር ደግሞ መቼ መረጃው ይወጣል። ና ቪዲዮ ትልቁ እኛ ማድረግ ያለብን ቪዲዮዎችን ሼር እናደርግ። በእርግጥ እንደዚህ አይነት ቪዲዮዎች ሲሰሩ ሼር አይሆኑም፣ ለብዙ ሰው ተደራሽነት አይኖረውም። ምክንያቱም ይሄ ጠቃሚ ነገር ስለሆነ ማለት ነው። ብዙ ሰው ጠቃሚ ነገር ሼር ስለማያደርግ እና ይህንን ነገር ደግሞ ከሰዎች ሳይሆን የምታገኙት ከአላህ ነው። እና እችን ልጅ በዚህ ሙቀት፣ በዚህ ጠራራ ፀሐይ፣ በዚህ አሻራ ቦታ ላይ ለአላህ ብለን እንድንትነሳ። ና ቤተሰቦቿን እናፈላልግ ውዶች ወገኖቼ ኸይር ስራ መስራት ለራስ ነውና፣ አላህ ሱብሓነ ወተዓላ ኸይር ጀዛችሁን ይክፈላችሁ። ሼር በማድረግ ከቤተሰቦቿ ጋር እናገናኝ። ስልክ ቁጥሩ በመሀል መሀል እያስገባሁላችሁ ነውና ከፎቶ ቀጥሎ ያንን ስልክ ቁጥሩ በመደወል ልጅቷን ማግኘት ትችላላችሁ። ይህንን ቪዲዮ ለሁሉም ሼር አድርጉ ውዶቼ። ስደት ወጥቶ ከመቅረት አላህ ይጠብቅን። ከእንደዚህ አይነት አደጋም አላህ ይጠብቅን። በሰላም እንደወጣን በሰላም ሀገራችን አላህ ስብሓንሁ ወተዓላ ያስገባን። ወላህ እኛ እኮ ስንት ነገር አቅደን ስንት ነገር አስበን የወጣ ነው፣ ግን ደግሞ ወጣንበትን አላማ አሰናክሎ እንደዚህ አድርጎ በቃ ብዙ ነገር ገጥሞን ራሱ መግባቱ በጣም ከባድ ነው እና ደግሞ ያሰብነውን አሳክተን ያቀድነውን እቅታችንን አሳክተን ለሀገራችን የምንበቃ ሰዎች አላህ ያደርገን። ስደት ደግሞ በቃችሁ ይበለን፣ ወላሂ ስደት በቃችሁ ይበለን። እኔ አሁን የሚያሳዝኑኝ ህጻናት ልጆች እየተሰደዱ እንደዚህ ደግሞ ተሰደው ጥሩ ቤት ሳይገጥማቸው አስቸጋሪ ሁኔታ ላይ ያሉ እንዲሁም ደላላዎቹ ቅድም እንዳልኳቸው አምጥተው አንድ ቤት ላይ ዘግተው አስቀምጧቸው ከነሱ ራሱ የሰሩትን ቢያንስ ተሰብሰርጥ ቁጭ ብሎ እዛው ላይ ከርሞ የሆነች ተባራሪ ስራ በመጣች ሰዓት እዛ ሲሄዱ እንኳን ያችን ገንዘብ ተቀብሎ ደላላዎች የሚወስዱ ደላላዎችም እንዳሉ ታውቃላችሁ። እና በጣም ከባድ ነው። ከእንደዚህ አይነት ነገርም ደግሞ አላህ ሱብሓነሁ ወተዓላ ይጠብቀን፣ ይጠብቃችሁ። በሰላም ለሀገራችን ያብቃን። ውዶቼ ያመሰግናለሁ። ይህን ቪዲዮ ሼር ማድረጋችሁን እንዳትረሱ። ሼር ሼር አድርጋችሁ ለብዙ ሰው እንዲደርስ አድርጉ። ከቤተሰቦቿ እናገናኝ ለማለት ነው ውዶቼ። ስለተከታተላችሁኝ ያመሰግናለሁ። በሌላ ጊዜ በሌላ ቪዲዮ ተመልሼ እስከምጣ በያላችሁበት ሰላም ሁኑልኝ። ወሰላሙ አሌይኩም